ይሄ ነገር ስለ ቁርአን ነው። የጣሊ ሙሐመድ አላህ ማንም ሰው ያላየው እስከ ዛሬ ከኛ ጣዖታት ፊት ለፊት ለመቆም የሚዳፈረው ይሄ ነገር የነብያችን ሰለላሁ ዐለይሂ ወሰለም ቅድማያት የሐሽም ነው። የመካ ህዝቦች ሆይ እኔ ሐሽም ነኝ፣ የዐብዱ መናፍ ልጅ። እናም እኛ የአላህ ቤት ጠባቂዎች ነን። በትክክሉ ነትክ ነ ያልከው፣ እኛ የአላህ ቤት ጠባቂዎች ነን ማንም ሰው አይዳፈርም የእኛን ቅፍለት ማቆም የሚችል ይሄ ነገር ስለ ሱረቱል ቁረይሽ ነው ኢላፊ ቁረይሽ ኢላፊሂም ሪህለተ ሽታኢ ወሰይፍ መድረሳ ውስጥ አብዛኞቻችንን ሱረቱል ቁረይሽን እንድናሐፍዝ እንቀጠቀጥ ነበር ነገር ግን በሕይወታችን እንደዚህ አይነት እድሎች በጣም ትንሽ ናቸው። ይሄንን የሚነግራለኛ ሱረቱል ቁረይሽ ምንድን ነው ለመሆኑ? አላሁ ተዓላስ ይህንን ሱራ ለምን አወረደው? ቁሬሾች በሀብቶቻቸው በጣም ይጎርሩ ነበር። ነገር ግን አላሁ ተዓላ አስታወሳቸው ይህን ሁሉ ነገር እሱ እንደሰጣቸው። ሱረቱል ቁረይሽ የወረደበት ከጀርባው ምን ታሪክ ይዟል? እናም እነማን ናቸው? አምር አልዑላ ወይም ሐሽም ታስታወሳለ በነቢያችን ቅድመ አያት የሐሽም ጊዜ በነበረበት ወቅት እኔ ያኔ ልጅ ነበርኩ። እናም እንዴት የቁረይሽ ጎሳ ራስ ወዳድ ሆኑ አላሁ ተዓላ እነሱን ምሳሌ አድርጎ ቁርአን ውስጥ እስከ ወዲያኛው እንዲታወሱ አደረጋቸው። ከመካ መልእክት ተልኳል። አላሁ ተዓላ የቁረይሾች ጎሳን ገፍላ ለሰው ልጆች መማሪያ እንዲሆን አድርጓቸዋል። አስተግፊሩላህ። ዋናውና አስፈላጊው ደግሞ ከ1400 ዓመት በፊት የወረደችው ይቺ ሱራ ዛሬ ካለው ከእኛ ሕይወት ጋር ምን ያገናኘዋል? እናውቃለን በዚህ ቪዲዮ። رب هذا البيت الذي أطعمهم من جوع وآمنهم من خوف አዋቂዎች እንደሚሉት ሱረቱል ቁረይሽ የወረደው መካ ላይ በዛን ጊዜ ነበር። የቁረይሽ ከበርቴዎች በሀብታቸው እጅግ በጣም ጎረረው ረሱላችንን ሰለላሁ አለይሂ ወሰለም መቃወም ሲጀምሩ፣ እናንተ የበኑ ሐሽም ሕዝቦች አንድ ነገር እኔ ሊገባኝ አልቻለም። ምን አይነት ነገር አቡ ሐከም? ምንድነው ያልገባህ አንተ? እኔ ሊገባኝ አልቻለው። አላህ ነብይ መምረጥ ከፈለገ ከቁረይሾች ውስጥ ሀብታም የሆነውን ሰው ለምን አልመረጠም? ሙሉ መካ ላይ የበኑ ሐሽም ይሄን እረኛ ልጅ ነው እንዴ ያገኘው? እሱ እውነት ብለሃል። አላህ አንድን ባለ ሀብት ነበር ነብይ ማድረግ የነበረበት። ያኔ ትዕቢታቸውና ጉራቸው ከልክ በላይ ሲያልፍ ያን ጊዜ አላሁ ስብሓነሁ ተዓላ ሊያስታውሳቸው ብሎ ምን አቅም አላቸው፣ ምንስ ቦታ አላቸው እነሱ ለማለት አላሁ ተዓላ ሱረቱል ቁሬሽን አወረደ። ሙሐመድ በሁሉም ቦታ መልስ እያሳጣን ያለው አሁን ደግሞ እኛን ቁሬሾችን ተቃውሞ አዲስ ግጥም አመጣብን። እንዲህም እያለን ነው እኛን አመስጋኞች አይደላችሁም። ምናልባትም እውነቱን ነው እያለ ያለው አስበው። ውስቲ ምናልካንተ እኔ ላስብ ይሄንን አተርሳ እኛ ተራ ሰዎች ሳንሆን የቁሬሽ ከበርቴዎች ነን። ያንን ጊዜ ረሳህ እንዴ? መካ በራብ የተመታች ጊዜ፣ ድርቅ በድርቅ የሆነ ጊዜ ይሄ ነገርም በሙሐመድ ሰለላሁ አለይሂ ወሰለም ቅድመ አያት በሐሽም ጊዜ ነበረ። ይሄ ጊዜ ማለት ድርቅ በድርቅ የሆነች ጊዜ ነበረ። መካ የህዝብ ቁጥሩም አናሳ ነበረ። ቢሆንም ግን ሰዎች በራብ በጣም ተጨንቀው ነበር። የሚተነፍሱት ትንፋሽ ጥያቄ ነበር ለነሱ። ይሄ ጊዜ ማለት ኢብራሂም ዓለይሂ ሰላም ያስተማራቸውን ተውሂድ የረሱበት ጊዜ ነበር። መካ የበአድ አምልኮና የጣዖታት ቤት ሆና ነበረ። በካዕባ ውስጥና ውጭ 360 ጣዖታትን አቁመው ነበር። ቀንና ማታም እነዚህን ጣዖታትን ነበር የሚያመልኩ። አላህ ድረስ ንግግራቸውን የሚያደርሱበት መንገድም አድርገው ነበር። አንተ ውበል እባክህ፣ እንዶ አይን አድርስልኝ። አንተ ውበል፣ ልጆቼ በራብ እየሞቱብኝ ነው። እዘንልኝ፣ እዘንልኝ። ይሄ ጊዜ ማለት በጣም አስቸጋሪ ነበር። ሰዎች በህልማቸው እንኳን ቂጣ ነበር የሚታያቸው። ትላንት ማታኔ በህልሜ ሁለታችን ቁጭ ብለን ሆዳችን እስኪጠግብ ቂጣ በላንና ከዛም ዘና ብለን ውኃችን እንጠጣን። ጊዜውም በፍጥነት ነጎደ። የመካ ሰዎችም ጣዖታትን ማምለክን ቀጠሉበት። ቀንና ማታም ጣዖታትን ይለምናሉ፣ ይማጸናሉ፣ ለእነሱም ይሰግዳሉ። ዱዓችንን ጌታችን ድረስ አድርስልን የውበል ስም ከፍ ይበልልን። ነገር ግን የትኛውም ጣዖታቸው ሊሰራላቸው አልቻለም። ቀስ በቀስም የሰው ልጆችና እንስሳቶች መሞት ጀመሩ። ከዛም አንድ ተስፋ መጣ፣ አንድ ድምፅ ተነሳ። እንዴ ይሄ ማን ነው? አብዱል ሐሺም የካዕባ አስተዳዳሪ እየመጣ ነው። ይቀጥላል። በደንብ ሼር ላይ ኮፒ ሊንክ አድርጉት።